በሶስት ዓመት ጦርነት የተፈተነው የሩሲያ ጦር አሁናዊ አቅም። ላለፉት ሶስት ዓመታት የተደረገው የዩክሬንና ሩሲያ ጦርነት በመቶ ሺዎች የሚቆጠሩትን ለሞት ዳርጎም በርካቶችን የአካል ጉዳተኛ አድርጎናም በሚሊየን ዶላሮችን አውድሞ በሰላም ስምምነት ሊጠናቀቅ የተቃረበ ይመስላል። በእነዚህ ሁሉ ውስጥ ታዲያ ሩሲያም የዩክሬንን ሀያ በመቶ መሬት ይዛና በጦርነቱ የበላይ ሆና ግጭቱን ልትቋጭ ተቃርባለች። በዚህ ጦርነት ውስጥ ከፍተኛ ጉዳት ደርሶባታል። ካሁን ወዲህ ከሌሎች ሀገራት ጋር የሚያፎካከራት ጦር ሰራዊት የላትም የሚል ግምገማ በምዕራቢያን በኩል ቢሰማም ሩሲያ ግን ይበልጥ ጠንካራ ሆና እየመጣች ነው። የሩሲያ ጦርም ከጦርነቱ በፊት ከነበረው እጅጉን አቅሙን ጨምሮ መጥቷል። ሰላም ጤና ይስጥልን፣ የተከበራችሁ የሰሞንኛ ቤተሰቦች ወደ ክሩስክ ግዛት የገባው የዩክሬን ጦር እጅ ከመስጠት ውጪ ሌላ አማራጭ የለውም ተብሏል። ጦሩ በሩሲያ ከበባ ውስጥ መግባቱ ነው የተነገረው። ይህ የሩሲያ ጦር ብቃት ታዲያ ዓለምን እያስደመመ ይገኛል። የሩሲያ ጦር ይበልጥ ለመጠንከሩም ማሳያ ሆኖ እየቀረበ ነው። እኛም ለዛሬ የሩሲያን ጦር ወቅታዊ አቋም የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የዩክሬን ጦር በክሩስክ ተከበበ ወደ ኋላ ማፈግፈግ አልቻለም። በሩሲያ ኩርስክ ግዛት ውስጥ እየተዋጉ ያሉት የዩክሬን ኃይሎች ከበባ ውስጥ ገብተዋል ተባለ። ባለፈው ክረምት ወቅት በምዕራብ ሩሲያም የኩርስክ ግዛት ድንገተኛ ጥቃት የከፈቱት በሺዎች የሚቆጠሩ የዩክሬን ወታደሮች ከበባ ውስጥ ሊገቡ ጥቂት እንደቀራቸው ዘጋርዲያን ዘግቧል። ይህ በኩርስክ ግዛት ያላትን ቁጥጥር ከሩሲያ ጋር በሚደረግ የሰላም ንግግር እንደ መደራደሪያ እጠቀምበታለሁ የሚል ተስፋን ሰንቃ ለነበረችው ኬቭ ትልቅ ኪሳራ ነው ተብሏል። የሩሲያ ኃይሎች በመልሶ ማጥቃት ዘመቻም የዩክሬን ኃይሎችን ወደ ሁለት ቡድን መክፈላቸውን ተከትሎ በኩርስክ ግዛት ያለው የዩክሬን ሁኔታም ባለፉት ሶስት ቀናት በፍጥነት እየተባባሰ መምጣቱን ዘገባው የግንባር መረጃዎችን የሚተነትነውን ኦፕን ሶርስ ማፕን ጠቅሶ ዘግቧል። የዩክሬን ወታደሮች አስቸጋሪ ሁኔታ ውስጥ የገቡት ዋሽንግተን ለዩክሬን ደህንነት መረጃ ማጋራቷን ካቆመች በኋላ ሲሆን ወታደሮቹ ወደ ወደኋላ ለማፈግፈግ ሊቸገሩ ወይም ሊያዙ ይችላሉ ተብሏል። በግንባር ያለው ሁኔታም የተበላሸው ኪየቭ ከሞስኮ ጋር የተኩስ አቁም ስምምነት እንድታደርግ አሜሪካ እያደረገችባት ያለውን ጫና እየጨመረች ባለችበት ወቅት ነው። መቀመጫውን ፊንላንድ ያደረገው የብላክ በርድ ግሩፕ ወታደራዊ ተንታኝ ፓሴ ቤርኖይን በኩሩስክ ግዛት ያለው የዩክሬን ሁኔታ መጥፎ ነው ብሏል። አሁን ላይ የዩክሬን ወታደሮች ሊከበቡ ወይም ተገደው ሊያፈገፍጉ የቀራቸው ጥቂት ነው። በሚያፈገፍጉበት ወቅትም በሩሲያ ከባድ መሳሪያና በድሮን ጉዳት ይደርስባቸዋል ብሏል ተንታኙ። በጉዳዩ ላይ የሩሲያ መከላከያ ሚኒስቴርም ሆነ የዩክሬን ጦር ያለው ነገር የለም። ዩክሬን የሩሲያን ድንበር ጥሳ የገባችሁ ምስራቅ ዩክሬን የተሰማራው የሩሲያ ኃይል ወደ ኋላ ያፈገፍጋል በሚል እሳቤ ነበር። ነገር ግን ሩሲያ በምስራቅ ዩክሬን የምታደርገውን ጦርነት በማጠናከር በጦርነቱ የመጀመሪያ ወራት ከነበራት ፍጥነት ጋር በሚመሳሰል መልኩ በርካታ መንደሮችን እየተቆጣጠረች ትገኛለች። የሩሲያ ጦር አሁናዊ አቅም የሩሲያ ጦር ለሶስት ዓመታት በዘለቀው የዩክሬን ጦርነት ከፍተኛ ጉዳት ቢደርስበትም አሁንም ድረስ ከዓለም ጠንካራ ጦር ሰራዊቶች ውስጥ አንዱ ሆኖ መቀጠል ችሏል። የሩሲያ ጦር በከፍተኛ ሁኔታ የሰው ኃይሉን መጨመሩ፣ ስትራቴጂክ የጦር መሳሪያዎችን ይበልጥ እየታጠቀ መምጣቱን ነው የቅይጥ የውጊያ አይነትን መጠቀሙ ከጦርነቱ አስቀድሞ ከነበረው ጉልበት ይበልጥ ጨምሮ እንዲቆይ አድርጎታል። ሩሲያም በአሁኑ ጊዜ 1.5 ሚሊዮን ቋሚ ወታደሮች ያሏት ሲሆን ከእነዚህ ውስጥ 400 ሺህ የሚሆኑት ቅጥረኛ ወታደሮች ናቸው። ዕድሜያቸው ከ18 እስከ 27 የሚደርሱ 300 ሺህ የሩሲያ ዜጎች ምዝገባቸውን አጠናቀው በቅርቡ ጦሩን ለመቀላቀልም እየተጠባበቁ ይገኛሉ። ሁለት ሚሊዮን የሚደርሱ የሩሲያ ዜጎች በየትኛውም ጊዜ ጦሩን ለመቀላቀል በተጠባባቂነት ተይዟል። የሩሲያም የብሔራዊ ጥበቃ ኃይልና ከዩክሬን እጅ ተነጥቀው የሩሲያ ግዛት ከሆኑ አካባቢዎች የተውጣጡ 300 ሺህ ወታደሮችም በአሁኑ ጊዜ የሩሲያን ጦር ለማገልገል ዝግጁ ናቸው። የዩክሬንን ጦርነት መጀመር ተከትሎ በፈቃደኝነት 100 ሺህ እስረኞች የሩሲያን ጦር ተቀላቅለው የሚገኙ ሲሆን፣ በሩሲያ መንግስት የገንዘብ ድጋፍ የሚንቀሳቀሰው የቫግነር ቅጥረኛ ቡድንም እስከ 25 ሺህ ወታደሮችን በስሩ ይዟል። ሩሲያም አሁን ዝግጁ ከሆነው ጦር ውጪ ግን በዘጠና ቀናት ውስጥ እስከ 500 ሺህ ወታደሮችን በአዲስ መልኩ መልምላ ወደ ጦር ግንባር የማሰማራት አቅመዋላት። የሩሲያ ጦር ቲ72፣ ቲ80ና ቲ90 ኤም የተሰኙ ዘመናዊ የውጊያ ታንኮችን የታጠቀ ሲሆን በአሁኑ ጊዜም እስከ 12 ሺህ ታንኮች በሩሲያ ጦር እጅ እንደሚገኙ ይገመታል። ከዓመታት በፊት ስራው የተጀመረው አርማታ 14 የተሰኘው ሌላኛው የሩሲያ ታንክ በማዕቀቦች የተነሳ በከፍተኛ ቁጥር ባይመረትም 20 ያክለ አርማታ ታንኮች በጦር ግንባር ተሰልፏል። ባላት ወታደራዊ ተሽከርካሪዎች የምትደነቀው ሩሲያም በአሁኑ ጊዜም አስራ አምስት ሺህ ወታደራዊ ተሽከርካሪዎችን ይዛለች። ከዚህ ቀደም በነበሩት አመታትም በሜካናይዝድ ውጊያ ከአለም ቀዳሚ የሆነችው ሩሲያም 10000 መድፎችን የታጠቀች ሲሆን 3500 የሮኬት ማስወንጫፊያዎችንም በእጇ ይዛለች። ለምዕራቢያኑ የጸረ መድፍና ታንክ መሳሪያዎች ተጋላጭ የሆነችው ሩሲያም ይህን ችግር ለመቅረፍም አዳዲስ መድፎችን በቅርቡ ወደ ጦሯ ቀላቅላለች። ሩሲያም ከዩክሬን ጋር እያደረገችው ባለው ጦርነት የሩሲያ ጦር በአየር ላይ ውጊያ ያለው የበላይነት እጅጉን የላቀ እንደሆነም ባለፉት ዓመታት ተመልክተናል። የሩሲያን ጦር ኃይል ስንመለከት ከ800 በላይ ተዋጊ ጄቶችን በስሩ ይዟል። አደገኛውን ሱ 35 ተዋጊ ጄት የታጠቀው ጦሩ ከ100 በላይ ሱ 35 ተዋጊ ጄትን የያዘ ሲሆን ከ110 ቶ በላይ ሱ 30 ኤም ተዋጊ ጄቶችም በሩሲያ ጦር እጅ ይገኛሉ። በዓለም ላይ የአምስተኛው ትውልድ ተዋጊ ጄትን ከታጠቁ ሶስት ሀገራቶች አንዷ የሆነችው ሩሲያም ሱ 57 የተባለውን ተዋጊ ጄት እየተጠቀመች ሲሆን 20 ያክል ሱ 57 ተዋጊ ጄቶችም በግንባር ተሰልፈው ይገኛሉ። ቱ95 እና ቱ160 የተሰኙት ከ100 በላይ ቦምብ ጣይ አውሮፕላኖችም በሩሲያም አየር ኃይል ውስጥ በመሆን በርካታ ቦምቦችን በጠላት ኃይል ላይ ሲጥሉ ተመልክተናል። ለውጊያ ለህክምናና የሰው ኃይል ለማመላለስ የሚያገለግሉት አንድ ሺህ አራት መቶ የሚጠጉ ሄሊኮፕተሮችም በሩሲያም አየር ኃይል ስር ይገኛሉ። በድሮን ቴክኖሎጂዎችም እያደገች የመጣቸው ሩሲያም ኦርላን፣ ሳንሴትና ካሚኬዝ የተሰኙ ድሮኖችን ራሷ በማምረት የታጠቀቻቸው ሲሆን ሻይድ የተሰኘውን ኢራን ሰራሽ ድሮንንም ወደ ሀገሯ አስገብታለች። ሩሲያም የባህር ኃይሏን ቢሆን የሚቀመስ አይደለም። ከዩክሬኑ ጦርነት ወዲህ የሩሲያ ባህር ኃይል ይበልጡን ተጠናክሮ መጥቷል። ቡላቫና ቦሬ ክላስ የተሰኙት የኒኩለር ተሸካሚ ባህር ሰርጓጅ መርከቦች በአሁኑ ጊዜም አስር እንደደረሱ የሚነገር ሲሆን ለማጥቃት ብቻም አገልግሎት የሚሰጡት ያሲን ክላስ የተሰኙት ባህር ሰርጓጆችም ደግሞ ከ30 በላይ ናቸው። አድሚራል ኮስቴኖቭ የተሰኘው መርከብ አውሮፕላን ማሳረፍ የሚያስችል አቅም ያለው ሲሆን፣ ስላቫ ክላስ የተሰኙት የሩሲያ ጦር ግዙፍ ወታደራዊ መርከቦች ደግሞ ለጥቃት አገልግሎት ይሰጣሉ። አጠቃላይ ቁጥራቸውም ከአስራ አምስትም በላይ እንደሆነ ይገመታል። የሩሲያን ስትራቴጂክና ሃይፐርሶኒክ መሳሪያዎችን ስንመለከት ሶስት ቀዳሚ ሃይፐርሶኒክ ሚሳይሎችን እናገኛለን። ኪንዛሃል ዚርኮንና አቫንጋርድ። እነዚህ ሃይፐርሶኒክ ሚሳይሎች ታዲያም በዩክሬኑ ጦርነት ተሞክረው ተደጋጋሚ ጉዳትን በዩክሬን ላይ ያደረሱ ሲሆን የምዕራባውያን መሳሪያዎችም እነዚህን ሃይፐርሶኒክ ሚሳይሎች ሊቋቋሙ አልቻሉም። የዓለማችን ቁጥር አንድ የኒኩለር ኃይል የሆነችው ሩሲያ 5889 የኒኩለር አረሮችን የታጠቀች ሲሆን ከዚህ ውስጥ 1674 ለጥቃት ዝግጁ ሆነው የተቀመጡ ናቸው። ሩሲያ በዩክሬን ላይ ኒኩለር ባትጠቀምም ግን የኔቶ አባል ሀገራትን ለማስፈራራት የኒኩለር ልምምዶችን ስታደርገ ነበር። የሩሲያ መንግስት በ2022 በአመት አንድ ሚሊዮን የከባድ መሳሪያ ተተኳሾችን ያመርት የነበረ ሲሆን፣ ይህ ቁጥር በ2024 ወደ 2 ሚሊዮን አድጓል። ሩሲያም ከአሜሪካና ሌሎች ምዕራባውያን ሀገራት ማዕቀብ ቢጣልባትም ከሰሜን ኮሪያም ቻይና ቱርክና ኢራንን ከመሳሰሉ ሀገራት ጥሬ ዕቃዎችን በማስገባት የጦር መሳሪያ ምርቷን አጠናክራለች። ክሩስካ አራትና ሙማርክ ቢኤን የተሰኙት የኤሌክትሮኒክ የውጊያ ዘዴዎችም የጠላትን የራዳር ሲስተም በመበጣጠስ ለሩሲያ ጦር ከፍተኛ አገልግሎትን እየሰጡ ይገኛሉ። የሩሲያ ጦር ከታጠቃቸው የጦር መሳሪያዎች ጎን ለጎን የሳይበር ጥቃቶችን በኔቶ አባል ሀገራትና በምዕራባውያን ሀገራት ላይ የሚያደርሱ የሳይበር ጥቃት ክፍሎችንም ይዞ ይንቀሳቀሳል። ባለፉት ዓመታት ይህ ክፍል በርካታ ተግባራትን በአሜሪካ ላይ መፈጸሙ ይነገራል። ሩሲያ ኒኮለር የታጠቀች ሀገር መሆኗም በራሷም በሌሎች ሀገራት እንዳትነካ የሚያደርጋት ሲሆን የግዛቷ ስፋት በናፖሊዮን ወረራና በሂትለር ጥቃት ወቅት እጅጉን እንደጠቀማት ተስተውሏል። የሩሲያ ቀዝቃዛ የአየር ሁኔታም ቢሆን ሩሲያን ለመውረር ለሚመጡ ኃይሎች እጅጉን ፈታኝ ያደርግባቸዋል። ይህ ሁሉ ተደማምሮ ታዲያ ሩሲያን ከዓለማችን አስፈሪ ሀገራት መካከል ከቀዳሚዎቹ ተርታም እንድትመደብ አድርጓታል።